ኮር አመራሮች የተከበራችሁ፣ የደጃች አያሌው ብሩ ክፍለ ጦር አመራሮችና ሰራዊቶች፣ እንዲሁም የአራተኛ የኮማንዶ ዙር ሰልጣኞች በሙሉ እና በየአካባቢው ዙሪያ የመጣችሁ ቄሳውስቶች፣ ሽማግሌዎች፣ ወጣቶች እና ሁሉም የሚመለከታችሁ በሙሉ እንኳን ላይ ስልጠና በሰላም አደረሳችሁ እያልን ፕሮግራሞቹን ትውውቅ እናደርጋለን። በፕሮግራሞች ትውውቅ መሰረት የመጀመሪያው ሰልፍ ነው። ሰልፉን አይተናል። ሁለተኛው ፉከራ ነው። ፉከራውን አይተናል። ንግግር ላይ ደርሰናል። ንግግሮች ደግሞ ፓትን ድንጋይ እንዲመጣ ብለን ነበረ ስላልተሳካልና ወደ ቅደም ተከተል ንግግር የሚያደርጉልና የአማራ ፋኖ ብሔራዊ ኃይል የሰሜን አማራ ቀጠና በላይ ዘለቀ እዝ ምክትል ፖለቲካ ዘርፍ ኃላፊና ስራ አስፈጻሚ ለሆኑት ለአርበኛ አራጋው እንዳላው ወደ መድረክ ይጋበዛል። አመሰግናለሁ። ለአማራ ብሔራዊ ኃይል ለአማራ ፋኖ የአማራ ሰሜን ቀጠና በላይ ዘለቀ እዝ ለአሞራው ውብነህ ተሰማ ሶስተኛ ኮር አባላትና አመራሮች እንዲሁም ለደጃዝማች አያሌው ብሩ ክፍለ ጦር አመራርና አባላቶች እና የተከበራችሁ በቦታው የታደማችሁ እንግዶቻችን ይህ የዛሬው ስልጠና ምልምል ሰራዊታችን የአማራ ፋኖ ብሔራዊ ኃይል ምልምል ሰራዊት በደጃሽ አያሌው ብሩ ክፍለ ጦር ስር እንደ አዲስ ከህዝባችን ተመልምለው አራተኛ ዙር ምልምል ወታደሮች በዛሬው ዕለት የምርቃን ፕሮግራም በመገኘታችሁ እንኳን አደረሳችሁ እላለሁ። አራተኛ ዙር መልማይ ምልምል ሰልጣኞች እንኳን ለዚህ አደረሳችሁ። ዛሬ ይህን ስልጠና በዚህ ልክ አጠናቃችሁ ለወራት ስትሰለጥኑ የቆያችሁ እንዲሁም ደከመኝ ሰለቸኝ ሳይሉ የጠላትን ሞርተር እና የጠላትን ሁለገብ ስቃይ እየተመላለሱ ሳይገድባቸው ስልጠናውን በትጋት እንዲሰለጥኑ ያደረጉልን የጥቁር አንበሳ ክፍለ ጦር አሰልጣኞቻችንን እንኳን ደስ ያላችሁ። መልካም አዲስ ምልምል ሰልጣኞቻችን አራተኛው ዙር ሰልጣኞች ናችሁ። ከዚህ በፊት ወንድሞቻችሁ አባሎቻችሁ ሰልጥነው ለሶስተኛ ዙር ተመርቀው እናንተን ይህን ስልጠና በአግባቡ አጠናቃችሁ እንድትወጡ ከማድረግ ያያችሁት ነው። ወንድሞቻችሁ አመራሩ አትንኩት ይልቃል እንዲሁም ገዡ መስዋዕት የከፈሉላችሁ እናንተ ይህ ስልጠና ተደናቅፎ አደጋ ላይ እንዳትወድቁ እንዳትሞቱ፣ እንዳትቆስሉ የተከበረውን ውድ ህይወታቸውን አሳልፈውላችኋል። ለእናንተ የዛሬ ቀን እጅግ በጣም ውስጣችንን የሚሰማን ወንድማችንን ነገ ተስፋ ያደረግንበትን ወንድማችን ያጣነበት ቀን ነው። ይህ ሲሆን ምርቃኑን ስታካሂዱ በአእምሯችሁ ውስጥ ተመርቃችሁ ለውጊያ መዘጋጀት ብቻ አይደለም፣ ጠቅለል ባለ መንገድ ወንድሞቻችሁ እንዴት እናንተን አሰልጥነው ለማውጣት የከፈሉትን መስዋዕትም ጭምር እንድታስቡት ጭምር በጣም ልናለቅስለት የምንችለው እናንተን ለማዳን መላውን ማህበረሰብ ለማዳን መውጣቱን ያረጋገጡበት ቀን፣ ቀለል አድርጋችሁ የምታስቡት አይደለም። እንደ እንደ ቃለ መዓላ የምንቆጥረው ብዙ ነገራችን ለነገ ተተኪ ብሩህ አእምሮ፣ ምጡቅ አእምሮ፣ ታማኝ ከዚህ በላይ ምንም ነገር የለም። ታውቁታላችሁ። ብሬኑን ይዞ ለውጊያ ከቀረበ በኋላ በቦንብ ነው ህይወት ምን አይነት እንደሆነ ለአማራ ህዝብ ህይወትን መክፈል ምን አይነት እንደሆነ በአካል ያያችሁ ስለሆነ እሱን እንድትመስሉ ቃልየን ማስተላለፍ እፈልጋለሁ። እናንተም ነገ አምስተኛ ዙር ሌላ ስልጠና ሲገባ ወይም በየሄዳችሁበት የአማራን ህፃናት፣ የአማራን እናቶች፣ የአማራን አባቶች ባግባቡ የውሸት ሳይሆን የእውነት አላፈገፍግም ገፍግም ብላችሁ እንደዘመራችሁት ቅድም ያለማፈግፈግ እናትንኩት። የከፈሉትን ዋጋ አይታችሁታል። ዝም ብሎ ግን ተመርቆ ዩኒፎርም ለብሶ መሳሪያን ግቦ ጎፈር ያበጥሮ ዘጭ ዘጭ አይደለም። ይህን እንደምታደርጉት ተስፋ አድርጋለሁ። ያያሌው ብሩ ክፍለ ጦር አባላቶች ከእናንተ ቀደም የነበሩ ነባር ሰራዊቶች ምን ያህል ዋጋ እየከፈሉላችሁ እንደሰነበቱ አስታውሱት። ቀለል አድርገን እንደፈለግን እንደ አባት እንደ እናት ቤት ግባ ብለን ውጣ የምንልበት ትግል መስመር እንዳልሆነ ጠንቅቃችሁ ወቁት። እንደምታደርጉትም ተስፋ አደርጋለሁ። ለምን የወንድሞቻችሁ የአባቶቻችሁ ልጆች ናችሁና በተገቢው መንገድ የምናለቅስበት ሳይሆን ድል አድርገን ጠላታችን አንበርከን የህዝባችንን ሌላው በመፈናቀል፣ በመሞት፣ በመሰደድ የሚያለቅሰውን ወገናችንን ልናተርፍ ነው። የዛሬው ለዚህ ምርቃን የበቃ ነውና ቃላችሁን ተግብሩ በተግባር። ነገ ሌሎች ሰልጣኞች የምትታደጓቸው አሉ። ነገ እናቶች፣ እህቶች፣ ወንድሞች ጠቅለል ባለ የአማራ ህዝብ ብሎም የኢትዮጵያን ህዝብ ከነእምነቱ ከነታሪኩ ከነባህሉ የሚዳፈነውን ህዝብ ያለማወላወል እንዳትንኩት፣ ይላቅ በትክክል ህይወታችሁን ከፍላችሁ ነፃ አድርጋችሁ ልክ እንደዚህ ፕሮግራማችን በእንደዚህ በደመቀ ሁኔታ ያሳለፈልን እሷ ፈሩኖ ነው። እሷ ፈሩኖ ነው። የቆሰሉት ነገድ ነው፣ እኛ ጋር ይቀላቀላሉ። ስለዚህ እንኳን በሰላም ለዚህ ያበቃችሁ። መተግበር እንደምትችሉ ተስፋ አድርጋለሁ። አመሰግናለሁ።